ጤና ይስጥልን የከበረ ሰላምታችን በመላው ዓለም ለመሆናችሁ ቃል ስፖርት ዩትዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ይድረስ ብለናል ከሀገር ቤት እስከ ባህር ማዶ፣ ለዚህም ሰዓት እምርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራንሹ ቆይታ እናደርግ ይሆናል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ሀሳብ አስተያየት ካላችሁ ደግሞ በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ወደ ቤተሰቦቻችን በዚህኛውም ጥንቅራችን ለየት ያለ ሀገራዊ ስፖርት መረጃ ይዘንላችኋል። ቃል በገባንላችሁ መሰረት ታደምጡታላችሁ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ስንሻገር ደግሞ ግዙፎቹን የአውሮፓ ክለቦች በተለየ መንገድ እናነሳለን። በዝውውር ስኮቱ የነቃ ተሳትፎን እያደረጉ ይገኛሉ። ላብነት ያክል በሪያል ማድሪድ ቤት ሰፋ ያለ ስፖርታዊ ጥንቅር ይዘናል። ሮናልዶን በተመለከተም ከትልልቅ ተጫዋቾች የምናደርሳችሁ መረጃ አለ። የሜሲ ጓደኛም ኳስ ሊያቆም ነው እየተባለ ነው። በአውሮፓ ዙሪያ በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናደርሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ ዝውውሮች ተጠናቀዋል። ትልቆቹ ክለቦች በዝውውር መስኮቱ የነቃ ተሳትፎን እያደረጉ ይገኛሉ። በርካቶች ዛሬ ተጫዋች እንዳስፈረሙ ይፋ አድርገዋል። ለአብነት ያክል ሰማዎቹ ቼልሲዎች ዛሬ በሁለቱም ጾታ ተጫዋች ማስፈረሚያቸውን ይፋ አድርገዋል። ለቼልሲያን ሰፋ ያለ መረጃም ከዝውውር መስኮቱ ጋር በተያዘ እናደርሳቸዋለን። ከቼልሲ ይለቃሉ ለቃሉ የተባሉ ሁለት ወሳኝ ተጫዋችንም የተመለከተ ያገኘነው መረጃ እንደዚሁ ስላለ ለቼልሲዋን እናደርሳቸዋለን ዛሬ ሊቨርፑል ቤት አንድ ሰው ተገኝቷል። ፈራሚ ነው። ውድ ቤተሰቦቻችን ማን ነው የሚለውን እናደርሳችኋለን። ከዚ ውጪ ምክትል አሰልጣኝ ተሹሟል። ብራዚላዊ ሌጀንድ እና የዓለም ዋንጫ አሸናፊም ስለ ሊቨርፑል የሚለን ነገር አለም ታደምጡታላችሁ። ለሊቨርፑልውያን ዕለታዊ ቡድን ዜናም ዛሬ በጥንቅራችን ውስጥ እንደዚሁ አካተን ይዘናል። በዩናይትድ ቤት አንድ ተጫዋች መቶ ፐርሰንት እንደማይለቅ ሲረጋገጥ፣ ሌላኛው ክለቡን ይለቃል የተባለ ተጫዋች ደሞዝ ስለመቀነስ ወስኗል። ለመሆኑ ማንቸስተር ዩናይትድ አንድ አጥቂ ዝውውር ላይ ስሙ በሰፋት ከተነሳ በኋላ ከአዲስ ውሳኔ ዛሬ ላይ ተደርሷል። አጥቂው ላይ ምን ወሰኑ ዩናይትዶች? ታደምጡታላችሁ። አንድ ወር የፈጀው የብሪያን ምቤሞ ጉዳይ ለዩናይትድ በጣም አሰልች ሆኗል። ተጨማሪ መረጃዎችን ይዘናል። በዩናይትድ በኩል ቅድመ ውድድር ዝግጅትን በተመለከተም ተጨማሪ መረጃዎችን እንደዚሁ የምናደርሳችሁ ሆናል። አርሰናል አዲሱ ግብ ጠባቂውም ነባሩ ግብ ጠባቂውም የሚያመሳስላቸው አንድ ነገር አለ። ከዛ ውጭ ግን ዛሬ ሁለት ተጫዋቾች ለአርሰናል ለመጫወት ከስምምነት ደርሰዋል። ይህ ለአርሰናል አስደሳች የሚባል ዜና ነው። አርሰናልስ ዝውውሩን ይፈጽማሉ የሚለው ነው በቀጣይ የሚጠበቀው። አንድ ዝውውር ላይም አርሰናል ራሱን ሲያገል ሁለት የቀድሞ የአርሰናል ተጫዋቾች ወደሚያሰለጥኗቸው ክለቦችም ተጫዋች ለማስኮብለል ፍላጎት አላቸው። ለመሆኑ ሪያል ማድሪድ ከማይል ሊዊስ ስኬሌ በተጨማሪ ከአርሰናል ሊወስደው ጥረት ያደረገውስ ተጫዋች ማን ነበር? በአርሰናል የመረጃ ክፍለ ጊዜያችን ተጨማሪ መረጃዎችንም ስለያዝን እንዲሁ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳው፣ ውድ ቤተሰቦቻችን፣ ሀሳብ አስተያየታችሁን ዘወትር ሁልጊዜ ስለምታጋሩን እጅግ አድርገን እናመሰግናለን። ሀገራዊ ጥንቅሮችን ስለያዝን ከሱን ጀምር ትላንት ምሽትና በማለዳው መረጃችን የኢትዮጵያ እግር ኳስ ፌዴሬሽን የወሰነውን ውሳኔ ነግረናችሁ የፌዴሬሽኑ ተጨማሪ ምላሽ ይዘን እንመጣለን ብለን ቃል ገብተንላችሁ ነበረ። መረጃውን አግኝተናል ከፌዴሬሽኑ በቅደም ተከተል እናድርሳችሁ፣ አጠር አድርገን። ውሳኔውን አልቀበልም ያለ የኢትዮጵያ ፕሪምየር ሊግ ተሳታፊ ክለብ ካለ ሊጉን ጥሎ መውጣት ይችላል የሚል ውሳኔም ተቀምጦለታል። አቶ ኢሳያስ ጅራ ናቸው ይህን ያሉት። ውሳኔዎችን እግር ኳሳዊ ናቸው የቢዝነስ ውሳኔ አልወሰንም ሲሉ ተደምጠዋል። የእግር ኳስ የኢትዮጵያ እግር ኳስ ፌዴሬሽንና ፕሬዝዳንት አቶ ኢሳያስ ጅራ ከጋዜጠኞች ለተነሱላቸውም ጥያቄ ማብራሪያ ሲሰጡ ነበረ። ከአራቱ ክለቦች ሶስቱ የታገዱት መደበኛ ፍርድ ቤት ስለወሰዱት ነው። ትክክለኛው መንገድ ተከትሎ ሄደው ወደ ካስ መቀለ ሰባ እንደርታ ብቻ ነው ትክክለኛው የመቀለ ሰባ እንደርታ አካሄድ ነው ብለዋል። የኮከብ ግብ አግቢ ደረጃም ሊጉ በሚያወጣው ሰንጠረዥ ይሆናል። የተቀጣ ክለብ ተጫዋች ኮከብ ግብ አግቢ ይሆናል የሚል እምነት የለኝም ብለዋል። ውሳኔውን አልቀበልም ያለ ክለብ ሊጉን ጥሎ መውጣት ይችላል የክለቦች መብት ነው ብለዋል። ውሳኔያችን እግር ኳሳዊ ነው፣ የቢዝነስ ውሳኔ አልወሰንም። ተጫዋቾች ብሩን ካልመለሱ ሕጉ ተግባራዊም ይሆናል ብለዋል። ፊፋ ለምን ሀያ ተሳታፊ ክለብ አደረጋችሁ አይልም። በዚህ ጉዳይ መወሰነ አይችልም። ምክረ ሀሳብ ከመስጠት ውጪ አስገዳጅ ሕግ የለም ሲሉ ለምን ሀያ ክለቦች እንዲሳተፉ ተደረገ? ከዚህ በፊት አስራ ስድስት መደበኛ ክለቦች ነበሩ፣ በኢትዮጵያ ፕሪሚየር ሊግ የሚሳተፉት። ሶስቱ የትግራይ ክልል ክለቦች ኤክሰፕሽናል በሆነ ህግ እንዲካተቱ ተደረገ። እሱ በሁሉም ዘንድ ተቀባይነት ነበረ፣ የተካተቱበት መንገድ። ከዛ ግን አራት ወራጆች ግድ ነበሩ። ግን እነኛን አራት ወራጆች ሰርዘው ሁለት አዳጊ ጨምረው ቀጣይ ዓመት ሀያ ክለብ እንዲወዳደር ፕሪሚየር ሊጉ አድርጓል። ቅጣቱ ምኑ ላይ ነው የሚለው ነገር አሁንም አልተመለሰም። እሳቸው ፊፋ ያስገድደንም፣ ስለዚህ ሀያ ክለብ በቀጣይ እናሳትፋለን የሚል ድምዳሜ ላይ መድረሳቸውን ነው ዛሬ የተመለከትነው። አንድን ክለብ ለመጥቀም ሌላውን ለመጉዳት የተደረገ ውሳኔ የለም ብለዋል። አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን በወቅታዊ ጉዳዮች ላይ በፌዴሬሽኑ ዋና ጽህፈት ቤት ጋዜጣዊ መግለጫ ሲሰጥ የተገኘው ቃል ነው። የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጅራ በሰጡት መግለጫ ግልጽ መሆን የሚገባው ነገር ውሳኔው በፍትህ አካል የተሰጠ ነው ብለዋል። ቀሪ መመርመር የሚገባቸው 14 ክለቦች እንዳሉ የገለጹት ፕሬዚዳንቱ የፍትሐዊነት ጥያቄ መኖሩን አንስተዋል። አስራ አራቱ ክለቦች አስመልክቶም ጭር ጊዜ ተግባራዊ ለማድረግ ከሚመለከቱ አጋል ጋር እየሰራ እንገኛለንም ብለዋል። የሦስተኛ ወገን ጣልቃ ገብነት ተቀባይነት እንደሌለው ልንገነዘብ ይገባል ያሉት አቶ ኢሳያስ ጅራ አንድን ክለብ ለመጥቀም ሌላውን ለመጉዳት የተደረገ ውሳኔ የለም ብለዋል። በእርግጥ ሀያዎቹ አስራ ስምንቱም ክለቦች ውስጥ አራት ወራጆች ፕሪሚየር ሊጉ ላይ ዳግም እንዲሳተፉ መደረጋቸው ይሄ ትልቅ ጥቅም ነው። ምንም ጥያቄ የለውም። ምክንያቱም አይወርዱም፣ ቀጣይ ዓመት በዘው በኢትዮጵያ ፕሪሚየር ሊግ ይቀጥላሉ። ከዛ ውጭ ግን በጉዳት ደረጃ ሲዳማ ቡና የተነጠቀ ዋንጫ ይጠቀሳል። ሕግን መሰረት ባደረገ መልኩ ያደረግ ነው ብለዋል። ሌላው እሳቸው ያነሱት ነጥብ ክለቦች የውጭ ሀገር ዜግነት ያላቸው ተጫዋቾችን ሲያስፈርሙ ለኢትዮጵያ እግር ኳስ ፌዴሬሽን ክፍያ ይከፍላሉ ብለዋል። በዚህ መሰረት አዲስ የውጭ ዜጋ ተጫዋች በሚፈርምበት ወቅት 1500 የአሜሪካን ዶላር እንዲሁም ነባር የውጭ ዜጋ ተጫዋች ውል በሚያድስበት ወቅት አንድ ሺህ የአሜሪካን ዶላር ክፍያ እንፈልጋለን ብለዋል። ያከፋፈል ሁኔታውም ውል በሚፈጸምበት ዕለት ባለው የውጭ ምንዛሬ እንጂ አሁን በተቀመጠው አይደለም። ስለዚህ በኢንፍሌሽኑ ነው የሚከፍሉት ማለት ነው። በሌላ አማርኛ በወቅታዊ ኢንፍሌሽን ዋጋ ወይም የዶላር ምንዛሬ እንጂ አሁን ባለው የዶላር ምንዛሬ አንቀበልም ብለው እንቅጩን ተናግረዋል። በኢትዮጵያ ብር ትከፍላላችሁ፣ ግን በኢትዮጵያን ብር ብትከፍሉ ወቅታዊ የዶላር ምንዛሬን ታሳቢ ያደረገ ክፍያ ነው ብሎም የኢትዮጵያ እግር ኳስ ፌዴሬሽንም ኢንፍሌሽንን መከተል ጀምሯል። ለማንኛውም ከቃል ስፖርት ዩቲዩብ ቻናል ከኢትዮጵያ እግር ኳስ ፌዴሬሽን ሰሞንኛ ውሳኔ ጋር በተያዘ በተከታታይ ያቀረበላችሁ ስፖርታዊ ጥንቅር ይሄን ይመስላል። ወደ ባህረ ማዶ ስፖርታዊ ጥንቅሮቻችን እንሻገር። አፍሪካዊ ጉዳይ እናስቀድም። እዚሁ አህጉራችን ላይ ቆይተን የዛሬ አስራ አምስት ዓመት አፍሪካውያን በጋራ ያለቀሱበት ቀን ነበረ። ነገር ውስጥ የተከሰተው በአንድ አፍሪካዊት ሀገር ቢሆንም መላው አፍሪካን አስለቅሷል። ነገርየው ጋና ከኡራ ጋር የነበራት የዓለም ዋንጫ ጨዋታ ነበረ። ሴሚፋይናል ለመግባት እጅግ በጣም አፍሪካ የቀረበችበት ነበረ። በኋላም ላይ ሊዊስ ስዋሬዝ ልትቆጠር የነበረች ግብ በእጆ ወጣት አልኳሷን። ከዛ በኋላም ለጋና ብሔራዊ ቡድን ፍጹም ቅጣት ምት ቢሰጥም የወቅቱ የጋና ኮኮ ፍጹም ቅጣት ምቷን አመከነ። አፍሪካ በዓለም ዋንጫ ታሪክ ትልቁ መድረክ ለደርስበት የነበረው ቀረ። ይህ ሁነት ከተከሰተ እነሆ ዛሬ 15 ዓመት ድፍን አፍሪካውያን በሉዊስ ስዋሬዝ ጥርስ የነከሱበት ድፍን ኡራጋውያን ሉዊስ ሱዋሬዝ ጀግናችን ያሉበት ቀን ነበረ። እቺ ቀን በአፍሪካውያን ዘንድ እንዴትም ልትረሳ እንደማትችል ይታወቃል። የሴቶች የአውሮፓ ዋንጫ በይፋ ተጀምሯል። ወደ ቤተሰቦቻችን አንድ መረጃ እናደርሳችሁ። በሴቶች የጨዋታ አንድ ጨዋታ ነው። ወደ 68 ሺህ ደጋፊ ተገኝቶበት በ2022 እስካሁን ሪካርዶ ነው ያለው። ከዛ ውጭ ግን በሴቶች የአውሮፓ ዋንጫ የጀርመን ብሔራዊ ቡድንን ያክል የነገሰ ብሔራዊ ቡድን አናገኝም። ስምንት ጊዜ የአውሮፓ ዋንጫን የነሳ ብሔራዊ ቡድን ነው። የሴቶቹ ኖርዌይ ሁለት ጊዜ አንስተዋል። ስዊድን፣ ኔዘርላንድ፣ እንግሊዝ አንዳንድ ጊዜም የሴቶች የአውሮፓ ዋንጫን አሳክተዋል። ነሆ ለቀጣይ አንድ ወር የሚቀጥለውን የሴቶች የአውሮፓ ዋንጫ ዕለታዊ መረጃ በየቀኑ እንደምናደርሳችሁ ቃል ገብተን ወደ ሌሎች ስፖርታዊ ጥንቅሮቻችን ሻገር ቲቦት ኮርቱዋ እንደ ትሬንት አሌክሳንደር አርኖልድ ያለ ተከላካይ ሆኖ ግን ደግሞ እንደ አጥቂ የመጫወት ባህሪ ያለውና ፍጹም የተለየ ክሮስ አድራጊ ተጫዋች አልተመለከትኩም፣ ብሏል። በተለይም ለጎንዛሎ ጋርሻ አሲስት ያደረገበትን መንገድ እያደነቁለት ይገኛሉ። ይሄ የተለካ ኳስ ነው የሚመስለው፣ ለጭንቅላቱ ቁጭ ነው ያደረገለት። በጭንቅላቱ ግብ አስቆጥሮም አንድ ለባዶ አሸንፈው ዩቬንቱስን ወደ ሩብ ፍጻሜ መቀላቀላቸው ይታወቃል። ቲቦት ኮርቷም ግብ ጠባቂውም የአርኖልድ ክሮስ የማድረግ ቴክኒክ እጅግ በጣም የተለየ ነው፣ ኳሊቲውም ይለያል፣ ብሎ አወድሶታል። ዣቢ አሎንሶ ደግሞ ያወደሱት ፍሬድሪኮ ቫልቬርዴን ነው። ሕይወት ሁልጊዜም ቀላል ይሆናል ብሏል ከዚህ በኋላ በሪያል ማድሪድ ውስጥ። ምክንያቱ ደግሞ ፍሬድሪኮ ቫልቬርዴ ነው። ቫልቬርዴን መያዝ በቡድን ውስጥ ሕይወትን ቀላል ያደርጋል። ለዚህ ቡድን በጣም ወሳኙና ቁልፉ ተጫዋች መሆኑን ተመልክቻለሁ ብለው ፍሬድሪኮ ቫልቬርዴን አወድሰውታል። በእርግጥ የሪያል ማድሪድ ቡድን ውስጥ በካርሎ አንቸሎቲም ዘመን የቡድኑ ወሳኝና ቁልፈ ተጫዋች እንደነበረ የሚዘነጋ አይደለም። የወቅቱ መነጋገሪያ ጎንዛሎ ጋርሻ ነው። በሪያል ማድሪድ ቤት በዓለም ክለቦች ዋንጫ ምክንያት ራሱን ያሳየ፣ በዛ ላይ ደግሞ ሌላው ጥሩ አጋጣሚ ኬሊያን መባፔ መጎዳት ነው። የዓለም ክለቦች ዋንጫ ዘንድሮ ባይደረግ ጎንዛሎ ጋርሻ አሁን ላይም ክለብ እያፈላለገ የሚገኝ ተጫዋች እንደነበረ ይታወቃል። ግን አሁን ውጤቱ፣ ሂደቱ ተቀይሯል። በሪያል ማድሪድ ይቆያል። ስምንት ጨዋታ ብቻ ነው ያደረገው። አራት ግብ፣ ሁለት አሲስት፣ ስድስት የግብ አስተዋጽኦ ለሪያል ማድሪድ በስምንት ጨዋታ እጅግ በጣም አስደናቂ የሚባል ቁጥር ነው። ከዚህ ጋር በተያያዘ ታዲያ አሌሃር ጎቪት በሪያል ማድሪድ ቲቪ ላይ ቀርቦ ጋርሻ ወይስ ኬሊያን መባፔ ማን በቋሚነት ይጀምር ሲል ደጋፊዎችን ጠይቆ ነበረ። በአቀረበውም መጠይቅ ላይ ብታምኑም ባታምኑም 61 ነጥብ 5 በመቶ የሚሆኑ የሪያል ማድሪድ ደጋፊዎች ጎንዛሎ ጋርሻ በቀጣይ ጨዋታ ላይ ቋሚ ሆኖ ይጀምርልን ብለዋል። ኬሊያን መባፔ ቋሚ ሆኖ ይጀምር ያሉት 38 ነጥብ 5 በመቶ ብቻ ናቸው። ስለዚህ ቅድመ ግምት አሁን ወይም በሪያል ማድሪድ ቤት 9 ቁጥር ቦታ በጎንዛሎ ጋርሻም ይጀመርልን እያሉ ነው። የቃል ስፖርት ዩቲዩብ ቻናል የሪያል ማድሪድ ደጋፊዎች፣ በወቅታዊ ብቃት ምንም ጥርጥር የለውም፣ ተጫዋቹ እያስደመመ ነው። ጎንዛሎ ጋርሻ፣ መባፔ ወይስ ጋርሻ? ምልከታችሁ ልታጋሩን ትችላላችሁ። የሳውዲ አረቢያው ክለብ አልሂላል ኃላፊ ስቲቭ ካልዳዝ ካልዛድ ክርስቲያኖ ሮናልዶ አሁን ላይም በሳውዲ አረቢያ ሊግ ተጽዕኖ ቀንሷል ብለዋል። መጀመሪያ ላይ የሮናልዶ ተጽዕኖ ትልቅ ነበር ያሉት ኃላፊው በርካታ ተጫዋቾች ወደ ሳውዲ አረቢያ እንዲመጡ ምክንያት ሮናልዶ ነበር ብለዋል። አክሎም አሁን ላይ ግን ለእኛ ሁሉም ነገር የተለመደ ሆኗል፣ ከአውሮፓ ተጫዋች ለማምጣት ነገሮች ቀላል ነው ብለዋል። ማንችስተር ሲቲን ያለ ወሳኝ ተጫዋቻችን ማንበርከክ ችለናል፣ አል ሂላል በሳውዲ አረቢያ ሊግ ትልቁ ክለብ ነው ሲሉም ኃላፊው ተናግረዋል። የማንችስተር ሲቲ ድል የሳውዲ አረቢያ ብሔራዊ ቡድን አርጀንቲናን ካሸነፈ ጋር አይወዳደርም ግን ይቀራረባል፣ ብለዋል። በዓለም ዋንጫ በካታር ማለት ነው። ሳውዲ አረቢያም የምድብ የመጀመሪያው ጨዋታውን አርጀንቲናን አሸንፋ ነበር የጀመረችው። ዌሪዝ ሜሲ የምትል አንድ መፈክር ነበረች በወቅቱ። መጨረሻ ላይ ሜሲ የዓለም ዋንጫን ከፍ ያደረገበት አጋጣሚ። አሁን ላይ የሳውዲ አረቢያው ክለብ አልሂላል ኃላፊ ካልዲስ የሮናልዶ ተጽዕኖ በሳውዲ አረቢያ ቀንሷል ብለዋል። አትሌቲኮ ማድሪድ አሌክስ ባያናን በ50 ሚሊየን ፓውንድ በዛሬው ዕለት ማስፈረሚያቸውን ይፋ አድርገዋል። ሉዊስ ሱዋሬዝ በ ኢንተርሚያሚ ያለው ኮንትራት ልክ እንደ ሊዮኔል አንድሬስ ሜሲ ሁሉ 2025 መጨረሻ ላይ ይጠናቀቃል ወይም በፈረንጆቹም 2026 ጃንዋሪ ላይ ይጠናቀቃል። ታዲያ የሊዮኔል አንድሬስ ሜሲም የሊዊስ ሱዋሬዝም ኮንትራት ሲጠናቀቅ የሊዮኔል አንድሬስ ሜሲ መዳረሻው አይታወቅም። ሱዋሬዝ ግን በዛው ጫማውን ሊሰቅል ይችላል እየተባለ ነው። 38 ዓመት ይሞለዋል። ስለሆነም በኢንተርሚያሚ ኮንትራቱ ሲጠናቀቅ ሊዊስ ሱዋሬዝ ጫማ ሊሰቅል እንደሚችል ነው ዴሮ ስፖርት ዛሬ በዘገባው ይዞት የወጣው።

አስራ አምስት ሚሊዮን ሮ ወደ ፓሪሰን ዠርሜን ለማቅረብ ወስነዋል። እንደሚታወቀው በአስቶን ቪላ ቤት የውድድሩን ዓመት አጋማሽ ያሳለፈው ማርኮ አሴንሲዮ እጅግ በጣም አስደናቂ የሚባለ ብቃቱን አሳይቶም እንደውም በቪላ ሊቀጥል ይችላል እየተባለ ነበር። ግን ቪላዎች የማስፈረም ፍላጎት ስለሌላቸው ተጫዋቹን ለፓሪሰን ዠርሜን መልሰዋል። የፈረንሳዩ ቱጃር ክለብ ፓሪሰን ዠርሜንም እንግዲህ በሉዊስ ኤንሪኬ እየተመራ የቡድናቸው እቅድ አካል እንዳልሆነ ይፋ አድርገዋል። በዚህም መሰረት ተጫዋቹ ፌነርባቼ መዳረሻ ይሆናል ሲባል ቀጣይ 15 ሚሊዮን ብር ደግሞ በፌነርባቸው ይታቀዷል። ፓሪሰን ጀርሜን ይህንን ጥያቄ ይቀበሏሉ የሚለውን ደግሞ ክለቡ ይፋዊ ጥያቄ ሲያቀርብ ተከታትለን ለእናንተ ውድ አድማጮቻችን ምናደርስ ይሆናል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማሪው የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ብቻ ወዳገኘናቸው እለታዊ ጥንቅሮች እንሻገር። እኛን ማግኘት ካሻችሁ መልእክት ወይም የጽሁፍ መልእክት የምናደርስበትን አድራሻችሁን አስቀምጡልን። በቀጥታ እኛን ማግኘት ትችላላችሁ። በዛም የጽሁፍ መልእክቶችን እንልክላችኋለን። ቸልሲን አስቀደመን እንጀምር። የምዕራብ ለንደኑ ክለብ ቸልሲ ብራዚልን የፊት ሰወር ተጫዋች ዣ ፔድሮን ማስፈረሙን ይፋ አድርጓል። ቸልሲ የ23 ዓመቱን የፊት ሰወር ተጫዋች ዣ ፔድሮን እስከ 2032 በሚቆይ የሰባት ዓመት ኮንትራክት ማስፈረማቸውን ነው ዛሬ ይፋ ያደረጉት። ቀደም ባለው መረጃችን የሕክምና ምርመራውን በተሳካ ሁኔታ ስላጠናቀቀ ይፋ ማድረግ ብቻ ነው የቀረው ብለናችሁ ነበር። ቼልሲም ከሰዓታት በፊት ይፋ አድርጎታል። ሰማያዊዎቹ ለዥዋ ፔድሮ ዝውውር 55 ሚሊዮን ፓውንድ፣ እየታየ የሚጨመር 5 ሚሊዮን ፓውንድ፣ በአጠቃላይ 60 ሚሊዮን ፓውንድ በሚደርስ ሂሳብ ነው ያስፈረሙት። ቸልሲ የፊት መስመሩን ማጠናከር ሲቀጥል በአጥቂ ቦታ ላይም ኒኮላስ ጃክሰን፣ ንኩንኩ፣ ሊያም ዴላፕን ጨምሮ አራተኛ ተጫዋች አግኝቷል። የማጥቃት ባህሪ ያላቸው ተጨማሪ ተጫዋቾችን በቡድን ውስጥ ተይዟል። ቼልሲ ከዘጠኝ በላይ የማጥቃት ባህሪ ብቻ ያላቸው ተጫዋቾችን ይዟል። ተጫዋቹ በውድድር ዓመቱ ለብራይተን 30 ጨዋቶችን ሲያደርግ አስር የፕሪምየር ሊግ ግቦችን አስቆጥሮ ስድስት ለገብ የሚሆኑ ኳሶችን አመቻችቶ እንደዚሁ ማቀበል ችሎ ነበር። ቼልሲን ከተቀላቀል ሐሳብህ ዋንጫ ማሸነፍ ብቻም ነው ብሏል። ከፊርማው በኋላ ፔድሮ ሰቢያዎቹን የተቀላቀለው ዦዋ ፔድሮም ከቼልሲ ጋር በቀጣይ ዋንጫዎችን ማሸነፍ እንደሚፈልግ ከፊርማው በኋላ ተናግሯል። ከልጅነቴም ፕሪሚየር ሊግ ሳይ ነው ያደግኩት ያለው ዦዋ ፔድሮ ቼልሲ ዋንጮችን የሚያሸንፍ ክለብ ብሎታል። ስለዚህ ቼልሲን ከተቀላቀልክ የምታስበው ስለ አንድ ነገር ብቻ ነው፣ ዋንጮችን ማሸነፍ ብሏል። ስለ ቼልሲ አንድሬ ሳንቶስን ጠይቆ እንደነበር የገለጸው ተጫዋቹ ስለ ቡድኑ ጥሩ ነገሮችንም ነግሮኛል ብለዋል። ተጫዋቹ ቼልሲ አርብ ከፓልሜራስ ጋር በሚያደርገው የክለቦች ዓለም ዋንጨሩ ፍጻሜ ጨዋታ እንደዚሁ ይደርሳል ተብሎ ይጠበቃል። በአጠቃላይ ጆዋ ፔድሮ በእግር ኳስ ሕይወቱ 215 ጨዋታን አድርጎ 64 ግብና ሃያ አሲስቶች አሉት። ባየር ሞኒክ ሬናቶ ቬጋን በዚህ የዝውውር መስኮት ከያዟቸው ዝርዝሮች ወይም የተከላካይ አማራጮች ውስጥ አለ ተብሏል። ፋብሪዚዮ ሮማኖ እንዳስነበበው ከሆነ ቼልሲ ተጫዋቹን በቋሚነት ለመልቀቅ ፈቃደኛ ሲሆን ሬናቶ ቬጋ የሚፈልጉ በርካታ ክለቦችም ያሉ ተብሏል። ከወደ ጣሊያን እና ከወደ ጀርመን ናቸው እነኚህ ፈላጊዎች የተጠቀሱት። ባየር ሞኒክን በዝርዝራቸው ውስጥ አካተዋል። ቼልሲ የሚፈልገው ሂሳብ እስከቀረበለት ድረስ ይህን ተከላካይ በቋሚነት ለመሸጥ ፈቃደኛ ነው ተብሏል። በአመት ውስጥ እንግዲህ ተጫዋቾች ያመጧቸውን በቋሚ ዝውውርም ሸይ እየሸጡ ነው። በውሰቱም ለሌሎች ክለቦች እየሰጡ እንደሆነ ይታወቃል። ሰንደርላንድ ጆርጅ ፒትሮቪችን ከቼልሲ የማስፈረም ፍላጎት እንዳላቸው ተረጋግጧል። እስከ 5 ሚሊዮን ዩሮ አካባቢ ወጪ ሊያስደረጋቸው ይችላል እየተባለ ነው አዳጊውን ሰንደርላንድን ሰንደርላንድም በመጣበት ዓመት ከፕሪሚየር ሊጉ ላለመሰናበት ተጫዋቾችን የማስፈረም ሂደቱን አጠናክሮ ሲቀጥል አሁን ደግሞ አይናቸውን የጣሉት የቼልሲው ግብ ጠባቂ ጆርጅ ፔትሮቪች ነው። በቼልሲ በኩል በግብ ጠባቂዎች ዙሪያ እስከዚህ ሰዓት ድረስ ግልጽ ያለ ውሳኔ አልተወሰነም። ቸልሲ በሴቶቹም ተጫዋች አስፈርመዋል። የተከላካይ ስፍራ ተጫዋች ካርፐንተር ነው ያስፈረሟት። ከሊዮን ነው ያስፈረሙት። በሶኒያ በአምባስተር ስር ሰልጠናለች ከዚህ በፊት ሁለቱ ይተዋወቃሉ። ሶኒያ በአምባስተርና ካርፐንተር በዛሬው ዕለት ኦሎምፒክ ሊዮንን በመልቀቅ የቸልሲን ስብስብ መቀላቀሏ ይፋ ተደርጓል። ጆርጅ መመርዳሽቬል መርሲሳይድ አምፊልድ ተገኝቷል። ወደ ቤተሰቦቻችን ዛሬ በሊቨርፑል ይገኛል። ጆርጅ መማር ዳሽቬልና ወኪሉ ናቸው ዛሬ በሊቨርፑል የተገኙት። የፊርማ ሂደቱ ከተጠናቀቀ በኋላም በቀጣይነት የማስታወቂያ ሂደቱ ይደረጋል። ያው በውሰት ላይ የነበረ ተጫዋች እንደነበረ ይታወቃል። አምና ነው ያስፈረሙት። እናም የቀሩ የወረቀት ስራዎችን ጨምሮ አጠቃላይ ሂደቱ ዛሬ ይጠናቀቃል። በነገው ዕለት ምናልባትም ሊቨርፑሎች መማር ዳሽቬሊን የውሰቱ ላጠናቅቆ ከሊቨርፑል ጋር እንደሚቀጥል በይፋ ያስታውቃሉ ተብሎ ይጠበቃል። ጆቫኒ ቫን ብሮክሆስት በምክትል አሰልጣኝነት ሊቨርፑልን ተቀላቅሏል። እንዲሁም ዣቪ ቫሎር ያለፉትን ሰባት ዓመታት ከዌስትሃም ዩናይትድ ጋር ካሳለፈ ወዲህ መርሳይዱን ቡድን ሊቨርፑልን በመመለስ የመጀመሪያ ቡድን ግብ ጠባቂም አሰልጣኝ ሆኖ በዛሬው ዕለት ተቀጥሯል። ስለዚህ ሊቨርፑል የመጀመሪያ ግብ ጠባቂ አሰልጣኝ እንዲሁም ምክትል አሰልጣኝ ሾሟል ማለት ነው። እንደሚታወቀው ጆን ሄይቲንጋ ምክትሉ አሰልጣኝ ሊቨርፑልን ለቆ ወደ አክስ እንዳመራ ይታወቃል። በዛሬው ዕለት ጆቫኒ ቫን ብሮኮስት በይፋ የሊቨርፑል ምክትል አሰልጣኝን ተቀላቅሎ ከአርኔሶ ስር የሚሰራ ይሆናል። ብራዚል ሌጀንድ እና የዓለም ዋንጫ አሸናፊ የነበረው የሊቨርፑል ግብ ጠባቂ አሰልጣኝ እንዲሁም የአሊሰን ቤከር የግል አሰልጣኝ የሆነው ክላውዲዮ ታፋሪ በገዛ ፈቃዱ ስራውንም እንደዚሁ መልቀቁን ተከትሎ ነበረ ዛሬ በዣቪ ቫሎር እንዲተካ የተደረገው። ለመልቀቅ የወሰነበት ምክንያት ግልጽ አደለም። በተጨማሪም ባለፈው ዓመት የግብ ጠባቂ ዋና አሰልጣኝ ተደርጎ የተቀጠረው ፋቪያን ኦቴም ሊቨርፑልን እንደዚሁ እንደሚለቀ ሰውቋል። በዚህ ምትክ ነው ሊቨርፑል ዣቪ ቫሎርን መሾማቸው ይፋ የተደረገው። ዩናይትድ ተጫዋች ለመሸጥ ከተቸገረባቸው ነገሮች ደሞዝ ነበረ። ወደ ዩቬንቱስ ያመራል ተብሎ የሚጠበቀው ጀደን ሳንቾ ድርድሩ አሁንም በተጠናከረ ሁኔታ ቀጥሏል። ዩናይትድም ለመሸጥ ክፍት ነው። ታዲያ አሁን ላይ በርከት ያሉ የማንቸስተር ዩናይትድ ቅርብ ናቸው የሚባሉ እንደ ማንቸስተር ኢቪኒንግ ያሉ የዜና ምንጮች ወደ ዩቬንቱስ የሚያደርገው ዝውውርን ለማሳለጥ ተጫዋቹም ደሞዙን ለመቀነስ እያሰበ መሆኑ ተረጋግጧል አለበለዚያ ክለብ እንደማያገኝ የገባው ይመስላል ጄደን ሳንቾ ደሞዙን የሚቀንሰው ከሆነ ወይም ሀሳቡን ተግባራዊ አድርጎ ደሞዙን የሚቀንስ ከሆነ ለዩናይትድም ለዩቬንቱስም ጠቃሚ ይሆናል ዩናይትድ ተጫዋቹን መቶ ፐርሰንት እንግዲህ ለመሸጥ ጥሩ አጋጣሚ ይፈጥርለታል ዩቬንቱስ ደግሞ የሚፈልገውን ተጫዋች በደሞዝ ቅናሽ የሚያገኝ ከሆነ በቀላሉ ማስፈረም ይችላልና ለሁለቱም ወገኖች ጠቃሚ ይሆናል ተብሎ ሲታሰብ ጄደን ሳንቾ በቀጣይ ደሞዙን ይቀንሳል ተብሎ ይጠበቃል ፋብሪዚዮ ረማኖ በሰበር ከደቂቃዎች በፊት ይዞት የወጣው መረጃ መሰረት አንድሬ ኦናና 100 ፐርሰንት ዩናይትድ እንደማይለቅ አረጋግጧል። የዴሊ ሜል ዘገባ ያንን ነው የሚያመለክተውም። ስለዚህ ማንቸስተር ዩናይትድ ከአንድሬ ኦናና ጋር 100 ፐርሰንት ቀጣይ ዓመት ይቀጥላል ማለት ነው። ዩናይትድ የኦናናን ሽያጭ ያስቀሩበት ምክንያት ለኦናና በቂ ገንዘብ የሚያቀርብ ክለብ እንደሌለ ከተረዱ በኋላና ሙሉ ትኩረታቸውን ሌሎች ዝውውር ላይ ማድረግ ስለፈለጉ በስተ መጨረሻም አንድሬ ኦናና መቶ ፐርሰንት በዩናይትድ እንደሚቆይ አረጋግጠዋል። ማይሰር ዩናይትድ ቪክተር ግኬሬስክ ልቡ ያለው አርሰናል ጋር በሆኑን ስላወቁ አሁን ፊታቸውን ወደ ኦሊ ዋትኪንስ እንዳዞሩ ይታወቃል። የመጀመሪያ ውይይቶች ተደርገዋል ከኦሊ ዋትኪንስ ቅርብ ሰዎች ጋር፣ ነገር ግን ዝውውሩ ላይፈጸም የሚችልበት ነገር ተፈጥሯል። ቪላዎች ለእንግሊዝ የፊተሰር አጥቂ ስልሳ ሚሊዮን ፓውንድ የዝውውር ሂሳብ አሁንም እየጠበቁ ነው ተብሏል። በነገራችን ላይ በጥር የዝውውር ስኮት አርሰናል ይህን ተጫዋች አስቶን ቪላ ለማስፈረም አርባ ሚሊዮን ፓውንድ አቅርበው ቪላ ደግሞ ስልሳ ሚሊዮን ፓውንድ ካልሆነ አንሸጥም ብለው ጥር ላይ የቀረ ዝውውር ነበረ። በወቅቱ ማይክል አርቴታ እንደውም አርሰናል ቦርድን ለማሳመን ጥረት አድርገው ነበር ስልሳ ሚሊዮን ፓውንዱ እንዲከፈል የአርሰናል ቦርድ ግን እድሜው ለገፋ ተጫዋች አንከፍለም ብሏል። በተመሳይ አሁንም ይዝውር ዋጋው ከተጫዋቹ እድሜ ከፍ ያለና የወደፊት ሽያጭ ዋጋ ስለማይኖረው በማንቸስተር ዩናይትድ በኩል ከመጠን ያለፈ ክፍያ ያለመክፈል ፖሊሲያቸው በሰር ጂም ራትክሊፍ ስር ከተተገበረ በኋላ ይህም ዝውውር ላይፈጸም እንደሚችል ተረጋግጧል። ስለሆነም ድርድሩ እንግዲህ በማንቸስተር ዩናይትድና በቪላ መካከል የሚቀጥለው ቪላዎች የመሸጫ ሂሳቡን ካስተካከሉ ብቻ ነው። ወደ 30 ዓመት ለተጠጋው ተጫዋች ዩናይትድ 60 ሚሊዮን ፓውንድ እንደማይከፍሉ አስታውቋል። ከዚህ ጋር በተያዘ ሚረር ስፖርት ዩናይትድ ከድርድሩ በጊዜ ሊወጣ ይችላል ብለዋል። ከአንድ ወር በፊት ልክ በዚች ቀን ነበረ ብሪያን መቤሞ ወደ ማንቸስተር ዩናይትድ እንደሚመጣ የተረጋገጠው። ነገር ግን ዝውውሩ እስከዚህ ሰዓት ድረስ አልተፈጸመም። ማንቸስተር ዩናይትድም በይፋ ብሬንትፎርድን እንግዲህ በመረጃ ደረጃ የጠየቀው በዚህ ወር ነበረ። ማንቸስተር ዩናይትዶች ሶስተኛ የዝውር ጥያቄ ያቀርባሉ ቢባልም እስከዚህ ሰዓት ድረስ ግን ዩናይትድ ባቀረቡት 55 ሚሊዮን ፓውንድ ሲደምር 7.5 ሚሊዮን ፓውንድ ላይ ከመደራደር የዘለለ ነገር አላደረጉም። ስካይ ስፖርት ዩናይትድ ሶስተኛ የዝውር ጥያቄው ብዙ የተሻሻለ ላይሆን ይችላል ብለዋል። ማንቸስተር ዩናይትዶች ለብሪያን መቤቦ ዝውር እንግዲህ ማብቂያ ወይም እልባት ለመስጠት ይሄ ሳምንት ነው በትልቁ እየተጠበቀ የሚገኘው። ሰኞ የማንቸስተር ዩናይትድ መደበኛ ልምምድ ይጀመራል። በዛ ልምምድ አካል እንዲሆን የሚፈለገው ብሪያን ምቤሞን ጉዳይ ለመጨረስ ዩናይትድ አንድ ወር ጊዜ ፈጅቶበታል። ለዝውውሩ እስካሁን መዘግየት ብሬንትፎርድ ከዩናይትድ የቀረበለትን ሁለተኛ ዝውውር ሂሳብ ውድቅ ካደረገ በኋላ ለሶስተኛው ድርድር ላይ መሆናቸው ነው። አዲስ ነገር ካለ እንደ ሁል ጊዜው ተከታትለን ምናደርሳችኋለን። በዩናይትድ በኩል ራስመስ ሆይሉንድና ሃሪ ማጉዌር አብረው ልምምድህ መስራት ጀምረዋል። ማጉዌርም ሆይሉንድም እንግዲህ ስለ ማንቸስተር ዩናይትድ ቆይታቸው መቶ ፐርሰንት እርግጥ ካልሆኑት ውስጥ ይጠቀሳሉ። ግን አሁን እየወጡ ባሉ መረጆች ማጉዌር ዩናይትድን ይለቃል ተብሎ አይታሰብም። ምናልባት የሆይሉንድ ጉዳይ ነው። ሁለቱ አንድ ላይ ግል ልምምድ ጀምረዋል። ሰኞ ደግሞ ከዋናው ቡድን ጋር መደበኛ ልምምዳቸውን ይጀምራሉ። የሆይልንድን ቆይታ በተመለከተ ዩናይትዶች የመጨረሻ ውሳኔያቸውን አልወሰኑም። ከኢንተር ሚላንም ጋር ሲደረግ የነበረው ድርድር እስከዚህ ሰዓት ድረስ ከስምምነት ሊደረስበት እንዳልቻለ ይታወቃል። አርሰናል አዲስ ግብ ጠባቂ እንዳመጣ ይታወቃል። ኬፓር ዚባላጋን ባላጋን ከቼልሲ። በነገራችን ላይ ሁለቱም ግብ ጠባቂዎች አምና ተመሳሳይ ኳስ የማዳን ነጻሬ ነበራቸው። ሪያ በአርሰናል ዴቪድ ሪያ፣ ኬፓ በበርንሞስ ሁለቱም 71 በመቶ ግብ የማዳን ኳስ የማዳን ነጻሬ ነበራቸው። ሁለቱም ተመሳሳይ ቁጥር ይዘው ነው ቀጣዩን ዓመት የሚጀምሩት። በአርሰናል በኩል ኬፓር ዚ ባላጋ ቀጣይ ዓመት ቋሚ ስለመሆን እያሰበ ነው የሚጫወተው። የዴቪድ ራያ ሁለተኛ እንደሆነ አምኖበታል፣ ግን ቋሚነትን ስፍራ ለመንጠቅ ነው የምጫወተው ብሏል። ከዚህ ጋር በተያዘ ራያ ባርሰናል በኩል የቋሚነት ስፍራውን ለማስጠበቅ የግድ ተሽሎ መገኘት እንዳለበት ምንም ጥርጥር የለው። ቴንቲ ስፖርት ግን ሁለቱም ተመሳሳይ ብቃት ይዘው ነው የጨረሱት ብለዋል። በስተ ኢብሪቼ ብሪቼ ኢዜ ለአርሰናል ለመፈረም ከስምነት ደርሷል። የመጀመሪያ ውይይት ከተደረገ በኋላ ሰኞ ለት በአርሰናልና በኢብሪቼ ኢዜ መካከል ማለት ነው። ኢብሪቼ ኢዜ አርሰናልን ፕሮጀክት ተቀብሏል። አሁን የቀረው ነገር ስልሳ ሚሊዮን ፓውንድ ላይ አርሰናል ድርድር ማድረግ ሲሆን ክሪስታል ፓላስ ከዚህ ውል በታች አልሸጥም ሲል አርሰናል ደግሞ ከዚህ በታች ለመግዛት ጥረት ያደርጋል። ኢብሪቼ ኢዜ ግን ከሰኞ ድርድር በኋላ ለአርሰናል በይፋ ለመፈረም ከስምምነት ደርሷል። ስለዚህ አሁን የቀራቸው ነገር የክሪስታል ፓላስን ጉዳይ መጨረስ ብቻ ነው። ሌላው ከዚሁ ጋር በተያያዘ ፋብሪዞ ሮማኖ በሰበር ይዞት የወጣው መረጃ ክሪስቲያን ሞስኬራ ለቫሌንሻ ኮንትራት እንደማያስፈርም በግልጽ ነግሯቸው አርሰናልን ብቻ እንደሚቀላቀል ነግሯቸዋል። ስለዚህ በቀጣይም አርሰናል ይህንን ጥሩ አጋጣሚ ተጠቅሞ ተጫዋቹ እንዴት የግሉ ያደርጋል የሚለው ይጠበቃል። ለቫሌንሻ ግን ኮንትራት እንደማያራዝም መቶ ፐርሰንት አረጋግጦላቸዋል። አርሰናሎች ይህንንም እንደ ጥሩ አጋጣሚ ተጠቅመው ተጫዋቹን ለማምጣት ይጠቀሙበታል ተብሎ ይጠበቃል። ሊዮን ከፎፋና ፎፋና ዝውውር አጠቃላይ 60 ሚሊዮን ዩሮ ይፈልጋል። አርሰናል በዚህ ምክንያት ከዝውሩ መውጣታቸውን አረጋግጧል። አርሰናሎች ለሊዮን የሊዮኑን ተጫዋች ፎፋና ፈላጊ ቢሆኑም ነገር ግን በዝውውሩ ሂሳብ ውድነት ምክንያት ነው ከዝውውሩ ራሳቸውን ያገለሉት። ከአርሰናል በተጨማሪ ፎረስት፣ ቼልሲ፣ ሊቨርፑል፣ ፉልሃም፣ ባየር ሞኒክ፣ ናፖሊን የመሳሰሉ ክለቦች የተጫዋቹ ፈላጊ ናቸው የሚሉ መረጃዎች በስፋት እየወጡ ነው። አርሰናል ግን በተጫዋቹ የዝውውር ሂሳብ ውድነት ምክንያት ራሳቸውን አግልለዋል። የጄኖዋ አሰልጣኝ ፓትሪክ ቬራና የኮሞ አሰልጣኝ ሴስክ ፋብሬጋስ የቀድሞም የአርሰናል ተጫዋች እንደነበሩ ይታወቃል። ከአርሰናል አሁን ተጫዋች መውሰድ ይፈልጋሉ ተብሏል። በአርሰናል ቤት እንደ ሪስ ኔልሰን፣ ፋቢዮ ቬራ እና አልበርት ሳምቢ ሎኮንጎ ያሉ ተጫዋቾች ክለቡን ይለቃሉ ተብሎ ሲታሰብ፣ የቀድሞ የአርሰናል ተጫዋቾች አሁን የዤኗና የኮሞ አሰልጣኝ ፓትሪክ ቬራና እንደዚሁም ሴስክ ፋብሬጋስ እነኚህን ተጫዋች ከቀድሞ ክለቦቻቸው መውሰድ ይፈልጋሉ ብሏል። መረጃው የቱቶ መርካቶ ነው። የሪያል ማድሪድ አንዳንድ ተጽዕኖ ፈጣሪ ሰዎች ዴቪድ ሪያል ለማስፈረም ፍላጎት እንደነበራቸው ተረጋግጧል። ልክ እንደ ልዩ ኢስማኤል ስኬሊ ሁሉ ማለት ነው። ሁኔታውንም ከገመገሙና ከቅርብ ሰዎቹ ካረጋገጡ በኋላ ግን ዴቪድ ሪያ አርሰናን የመልቀቅ ምንም አይነት ፍላጎት እንደሌለው ካሳወቃቸው በኋላ ዝውውሩን ትተውታል የተባለው ራያ ከአርሰናል ግብ ጠባቂው አሰልጣኝ ኢናኪ ጋር ያለው የቅርብ ግንኙነትም እንደዚሁም ከማይክል አርቴታ ጋር ካላቸው የቅርብ ግንኙነት አንጻር ክለቡን ለመልቀቅ ፈቃደኛን አለመሆኑን ለሪያል ማድሪድ በወኪሎቹ በኩል ማሳወቁ ሪያል ማድሪድ ምንም አይነት እንቅስቃሴ ሳያደርጉ ዝውውሩ እንዲቀር ተደርጓል የተባለው። በአርሰናል በኩል ግን በተለይ ማይሎስኬልን ኮንትራት አራዝመዋል። ጥሩ የሚባለው ዜና ዴቪድ ሪያም ወደ ሪያል ማድሪድ አላመራም ብሏል። ስለዚህ አርሰናል ቢያንስ ሁለት ተጫዋቾቻቸውን ከሪያል ማድሪድ ጠብቀዋል። ከወራት በፊት ከቼልሲ ቤት በመልቀቅ ወደ አርሰናል ለሙከራ መጥቶ የነበረው የ17 ዓመቱ የግራ መስመር ተከላካይ ማርስል ዋሽንግተን ወደ አርሰናል አካዳሚ ዝውውሩን በማጠናቀቅ 55 ቁጥር መለያን በዛሬው ዕለት እንደዚሁ መልበሱን ስካይ ስፖርት አረጋግጧል። ከቅርብ ጊዜ ወዲህ በፕሪምየር ሊግ ክለቦች መካከል ወጣት ተጫዋቾችን መነጣጠቅ እየተመለከት እንገኛለን። አካዳሚዎቻቸውን በብዙ እያጠናከሩ ነው ዩናይትድ፣ አርሰናል፣ ሊቨርፑል፣ ቼልሲ እንደዚህ አይነት ነገሮችን ሲያደርጉ በቅርብ ጊዜያት እያየ እንገኛለን። ቃል ስፖርቶች ነበር። የአሁኑን አበቃን። ሀሳብ አስተያየት አጋሩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በማለዳው መረጃችን እስክንገናኝ ሰናይ ጊዜ።